ይቅርታ ግን፣ ማለሽ ሚና አባላለሁ። ጽናት ጽናት በቃ ይቅርታ። ድንገት ሳታስቡት ጥቁር እንግዳ መጣባችሁ አይደል? አረ እንደዛ አይደለም። መጣ ግን ምን ማለት? እሷ ማለት ማንም አይደለችም አሁን አንዳንድ ጊዜ ቸራው ለኝ ቸራ ሳድረኝ ብሎ የሚወጣው ሰው ወዶ አይደለም፣ እና ዛሬ ቅዱስ ያልዋለበት ቦታ ውሎ ኪራንም የዋሰው ውጥንቅጥና ጣጣ ውስጥ ከቶታል። የሆነች ልጅቷ ማለት ነው። በጣም የምትገርም እና የምታናድናት እውነት፣ ሰው ሊመታት ወይም ደግሞ ችግር ኖሮባት ሳይሆን ሌላ ነገር ከበስተጀርባ ይዛ ይመጣች ነው የምትመስለው። በቀጥታ የቅዱስን ስልክ ከተቀበለች በኋላ ለሌሎች ልጆችም ደው እያለው ነው የምትለው ነገር ግን ቀጥታ የደወለችው ቅዱስ ጋር ነው ኪራ ጋር ነው። ኪራ ጋ ደውላ ነው እንዲመጣ ያደረገችው ማለት ነው። ቅዱስ ከሰው ጋራ ተጣልቷል እና ድረስበት ድረስለት ብላ ትደውልለታለች። በዚህ ጊዜ እንግዲህ ተኝቶ የነበረው ኪራም ብድግ ብሎ ምን ጉድ ነው የደረሰበት? እስካሁንስ ድረስ ውጪ እሱ ምን ይሰራል? ብሎ ብድግ ብሎ ይሄዳል። በጣም የፈራችሁና የእንትን ያለችው ጽናትም አረ ራስን እየጠበክ፣ ለማንኛውም በርቱ፣ ግን በሰላም ለመመለስ ያብቃችሁ እግዚአብሔር ይጠብቃችሁ ብላ ሸኝተዋለች። ከዛም በኋላ እንግዲህ ሲሄድ ያየው ነገር ሁሉ በጣም ነው ግራ ያጋባው መጠጡ ድምቅ ብሏል። ቅዱስና ልታ አብረው ቁጭ ብለው ይጠጣሉ። እንግዲህ ያው እሱም ገባ። ከዛም በኋላ ኪራየ ብላ ልክ እንደሚያውቀው ሰው ነው ሰላም ያለችው ራሱ። ከዛም በኋላ እንግዲህ አብረው እየጠጡ እየተጫወቱ እያሉ መጣሁ ብሎ ቅዱስ ይወጣል። ቅዱስ ትልቁ ስህተቱ ወጥቶ በዛው መቅረቱ ነው። በዚህን ሰዓት እንግዲህ ሁለቱ እየተሳሳቁ እየተጨመረላቸው በደንብ ከጠጡ ወዲያ ድምቅ ብሎ ኪራ ከሰከረ በኋላ፣ አሁን እንግዲህ እጅ ውስጥ ገባ ብላ ያሰበችው እንግዲህ ልጅቷ ይዛው ትወርዳለች ማለት ነው። በዚህ ሰዓት ያው ቅዱስ መኪናውን ይዤ መጣለሁ ብሎ ወጥቶ የውሃ ሽታ ሆኖ ቀረ። መጠጥ እንግዲህ ምን ያህል አሳሳችና የማንፈልገው ቦታ እንደሚያውለን የምታውቁት በዚህ ነውና፣ ወደ ሆቴል እንሄድ ትለዋለች። በፍጹም አልሄድም ይላል። እዛ ጋ ግን ኪራ ጠንካራ አቋም መውሰድ ነበረበት። ያው ባለት ዳር ነው ጽናትን ማሰብ ነበረበት፣ ያለበትን ሁኔታ ማሰብ ነበረበት። ግን መጠጥ ነውና ጭንቅላቱ የሚያዘውን ነው የሚያደርገው። በዛ ሰዓት እንግዲህ ተነስተው ወደ ሆቴል ሄደው እዛ አድረዋል ማለት ነው። ቅዱስ መኪናውን ሊያመጣ ሄዶ በጣም ስለጠጣ እራሱን ስላመመው እዛው መኪና ውስጥ መኪናዋን ሳይንቀሳቀሳት ተኝቷ። ትልቁ ስተት የሚጀምረው እንግዲህ ይሄኔ ነው ማለት ነው ምክንያቱም ከቤት ወጥቶ አደራ የት እንዳደረ አይታወቀም። ጽናት ተነስታ ትንኮራ አጠጣለች። ሌሊት ላይ ተነስታ ኪችን ቆማ በነበረበት ሰዓት ክብሮም እንዲው ጭነቅነቅ ይለውና ይነሳል። ውሀ ልጠጣ ነበረ ብሎ ወደ ኪችን የገባው ክብሮ ጽናት ቆማ ያገኛታል። ምንድን ነው ሲላት፣ አይ ቅዱስ ከሰው ጋር ተጣልቶ ሰው ደወለለትና እንደው ሰው በሰው ነው ያለቀው፣ ከሰው ጋር ተጣልቶ ሰው ደወለለት፣ ከዛም በኋላ ተነስቶ ወጣ ትላለች ኦኬ፣ ኮ ነው ታዲያ የት ናቸው ያሉት? እዛ ባይሆን እኔ ሂጂ ልፈልጋቸው፣ አንቺ ተኚ ሲላት፣ እንዴ አንተስ ብትፈልጋቸው የት ብለህ ታገኛቸዋለ? ትክክል ናት። አዲስ አበባ ውስጥ ካሉ ሆቴሎች የትኛውን ሆቴል ብሎ ነው የሚፈልገው እሱ? እሺ፣ ስለደወለችለት ይችላል። የት እንዳሉ ስለነገረችው ቅዱስ ቀጥታ የተቀመጠበት ቦታ ኪራ ሊያገኘው ችሏል። ክብሮም ግን የት ቢፈልጋቸው የት ያገኛቸዋል? በእርግጥም ትክክል ነበረች። ከዛም በኋላ እንግዲህ ቢጠበቃ አልመጣም። እሷም እንዲሁ አንዴ ሳሎን አንዴ መኝታ ቤት ስትል፣ እረ ምን ሆነው ነው ስልክ እንኳን የማያነሱት እያለች ስልክ ስትደውል ማንም የሚያዋራ ሳታ እንዲሁ እንደተንከራተተች እንደተንቆራተተች አደረች ማለት ነው። ከዛም በኋላ እነሱም እንግዲህ እዛው አደሩ። በጣም የሚገርም አጋጣሚ ነው። በጣም የሚገርም አጋጣሚ ማለት ብዙ ውጣ ውረዶችን አልፈው እንደምንም የተገነባው ትዳር ደግሞ እንደው ትንሽ እንኳን እፎይ ብለው የፍቅራቸውን እያጣጣሙ ሳይጨርሱ እንደዚህ አይነት ነገር ደግሞ ተከሰተ። ይሄም ሆኖ ደግሞ እኮ ከዚህም በኋላ ደግሞ በቃ ቢባልና ቢሰነባበቱ ጥሩ፣ አሁን ደግሞ ጭራሽ እኔ ቤት መቀመጥ እፈልጋለሁ ና ቤት ይዘኝ ሄድ ብላለች። አራ ልጅ ተይዛ የመጣችው ጉድ ጉድ ነው ብዬ ነው የማስበው። እንግዲህ ገና ተጀመረ እንጂ መቼ አለቀላቸው የኪራና የጽናት ጣጣ። ጠዋት ነግቶ ሲያየው እንግዲህ ቅዱስ ካጠገቡ የለም። የት ነህ ያለው ሲለው ያለበትን ቦታ ይነግረዋል። ከዛ ተነስቶ ሄዶ ቅዱስና ኪራ ሊተናነቁ ነበረ። ምን ዋጋ አለው ነገር ካለፈ ሆነ። ከዛም በኋላ እንግዲህ ተከትላ ወደ ቤቱ ሄዳለች ማለት ነው። እቤት ስትገባ ልትገባ ስትል እንግዲህ ያለውን ነገር ይነጋገራሉ። ለሶስት ቀን አንተ ቤት መቀመጥ ፈልጋለሁኝ። ይህንን ማረግ ደግሞ አለበ። ይህን ካላረክ ደግሞ አስር ጊዜ በፍቅሯ እንደዚህ ብድ ብለ ስትጠራት ለነበረችው ለባለቤት ለጽናት ነው የምነግራት፣ ትለዋለች ምንም ማድረግ አልቻለም። እረ ተኝ ወይ አጠፋሻለሁ ወይ ታጠፊኛለሽ፣ ይሄ ነገር የሚሆን ነገር አይደለም ሲላት፣ በፍጹም እናንተ ቤት መቀመጥ አለብኝ ምክንያቱም የሚያሳድዱኝ ሰዎች እንዲተውኝ ነው የምትለው። እነ ማናቸው የሚያሳድዷት? እነ ኪራ ቤት ስትሆንስ ማሳደዳቸውን እንዴት ያቆማሉ? የሚለውን ነገር ግን ማንም እንዲጠይቃትና እሷም የምትመልሰው ነገር አይደለም። ብቻ እሷ የምትፈልገው አንድና አንድ እነ ኪራ ቤት መግባትና መኖሯን ነው። ከዛም በኋላ ተያይዘው እንግዲህ በሩን ያንኳኳሉ። ምንም እንቅልፍ ሳይወስዳት ያደረችው እንግዲህ ጽናት በሩን መታ ትከፍታለች። በሆነው ነገር ትንሽ ትደናገጣለች። ሁለቱም ተያይዘው ተከትለዋት ይገባሉ። እኔ የሚገርመኝ ማለት ነው በራሱ ጥፋት ኪራ ሲገባ ጎል ብሎ ነው የገባው። እንደተናደደ ሰው ምንቅር ምንቅር እያለ ገባ። የእሷ ነው እንጂ የገረመኝ፣ ተከትለው ከኋላ አሸዊና እያለች አልገባችም። ከዛም በኋላ እንግዲህ ጽናት ያላትን ትግስት ታውቃላችሁ። ተከተላይ ሄዳ ሰላም ትላቸው እና አረ ምን ጉድ ነው ስትላቸው፣ ነው እኔ እንግዲህ ድንገት የመጣው እንግዳ ነኝ እንግዳ ነኝና በጣም ይቅርታ ድንገት ስለተከሰትኩኝ ትላለች። ከዛም በኋላ አይ ችግር የለም ግን የሆነው ነገር በሙሉ ግራ ያጋባል አይነት ነገር ብላ ሁለቱንም በመጋባት ግራ በመጋባት አይነት ጽናት ታያቸዋለች። ከዛም በኋላ እንግዲህ ኪራ ምንድን ነው ያለው አይ ነገሩን እኔ ናንቺ እስቲ ብቻችንን ሄደን እንወያይበት፣ ይላታል በጣም ይቅርታ ድንገት ስለመጣሁኝ እያለች አይኗን ቆልጭ ቆልጭ እያረገች ልጅቷ። አሁንም ልጅቷ ነው እንግዲህ ስሟ እስካሁን ድረስ ማንነቷ አልተገለጸም። ምን እንደሆነ ከበስተ ጀርባ ይዘ የመጣችው አልታወቀም። እቤት ውስጥ በድፍረት ተቀምጣለች። ብቻ እኔ ማደንቅላ ድፍረቷን ነው። በጣም ደፋር ናት፣ የመጨረሻ ደፋር ናት። ከዛ ቁጭ ብላ ሁለቱ እንግዲህ ተያይዘው ሊያወሩ ሄዳሉ። እና ኪራ ምንድን ነው ስትለው፣ አይ እንግዲህ ካሁን በኋላ ነው እኔም ራሱ እያወኳት ያለውት ይላል። እንዲያው ግን ታዲያ ባወከው ቁጥር ሰውን ዝም ብሎ መምጣት ትችላል? እንደ ቤት ውስጥ ማንነቱን እንኳን በደንብ ሳታጣራ። ኪራ ግን አትታዘበኝ፣ በጣም ይቅርታ ትለዋለች ነው ጽናት፣ አንቺ ምንም ስህተት የለብሽም። ግን እኔም እያወኳት ያለውት ገና አሁን ነው። የተወሰነ ቀን መቀመጥ ትፈልጋለች እና ትቀመጠ ይላል። ትቀመጥ፣ እኔማ ችግር የለብኝም። ግን አንድ ሰው ማንነቱን እንኳን ሳታጣራ ወደ ቤት ይዘ የምትመጣው ነገር ብላ ፈገግ ብላለች። እንግዲህ ቀድሞ ደርድሮ ወርዶ እንግዲህ፣ እሺ፣ አሁን እንግዲህ ያለውን ነገር ለሚስቴ እነግራታለሁ። ከዚህ ግን አልፈሽ ሌላ ነገር ብታደርጊ እኔና አንቺ መጨረሻችን ይሆናል። እረ እባክህ እንዲማ አዝትም። ነገር ግን ለሶስት ቀን ስለተፈቀደልኝ እቀመጣለሁ ብላለች። ይቺ ልጅ ሶስት ቀኑን በሰላም ትጨርሳለች። ሶስት ቀኑን እስከተቀመጠች በኋላ ቤታቸውን ለቃላቸው ትወጣለች። በጣም ነው ድፍረቷ። ራሱ በጣም ነው የሚያስፈራው። እና ይሄ ሁሉ ነገር እየሆነ ያለ ደግሞ ቅዱስ እንግዲህ ባለጻት ሊያብድ ምንም አልቀረውም። ወይኔ ኪራን ጉድ ሰራሁት ብሏል። ምንድን ነው ነገሩ ግን? መጀመሪያ ላይ ራሱ እሱ ወደ መጠጥ ውስጥ ይህን ያህል መግባት የለበትም ነበረ። በእውነት ቅዱስ በአሳቢነቱ በአስተዋይነቱ እና እውነት እኔ እንጃ በጣም የምናደንቀው ዛሬ ግን ትልቅ ስህተት ውስጥ ነው የገባው። እውነትም እሱ እንደሚለው ዛሬ ነው ስህተት ውስጥ የገባው። እዛም በኋላ ተመልሶ ሲያስበው የጽናትን ስልክ እንኳን ማንሳት አቃተው። ምን እየተካሄደ ነው ያለው? ማናት? ከማን ጋር ነውስ ልጁን በሌሊት ጥሎት የወጣው? አሁን ሌላ ጸጸት ደግሞ ቅዱስን ለሌላ ነገር እንዳይዳርገው ነው እንግዲህ የምንጠብቀው ማለት ነው። ምክንያቱም ቅዱስ ውስጤ ችግር አለብኝ ወይም ደግሞ የተጎዳው ሰው ነኝ ብሎ ስለሚያስብ አንድ ነገር ወደ ህይወቱ ሲመጣ መቋቋም ያቅተዋል፣ በጣም ይናደዳል ና ይሄ ነገር ደግሞ የሰራው ትልቅ ስህተት ነው ለዚህም ደግሞ ዋጋ እንዳያስከፍለው ነው እንግዲህ የምንፈራው። ለማንኛውም ያለው ነገር ይሄ ነው። እሷም እነሱ ቤት ተከስታለች። በጣም የሚገርም ጉዳይ ነው እንግዲህ ነምሩ አልሰሙ ማለት ነው። አዲስ እንግዳ እንግዲህ እነ ጽናት ቤት ምታለች ማለት ነው። ማንነቷን ማንም አያውቅም። የሚሆነውን ደግሞ በሚቀጥለው ፕሮግራም እስከምንገናኝ ድረስ እንግዲህ ለዛሬ እዚህ ላይ እናበቃለን። መልካም ቀን ይሆንላችሁ።